አታድርጉት። ሙሴን ታውቀዋለህ፣ ሙሴን ታውቀዋለህ። ማን ነው ሙሴ? ነቢይ ነዋ ወደ ግብፅ የተላከው። እዛ አትምጣ፣ ከቁርአን መልስ አትምጣ ትበል። ቁርአን ላይ ያለውን ነው እየመለስኩልህ ያለሁት። ሙሴ እንዳናገረውን የቀርበ ቃል አሁን አውጥቼን ላሳይህ ነው። እሺ ጥሩ፣ እንዲህ የሚል ቃል ታመጣልኛለህ? እንዳናገረው ላሳየህ ነው እያልኩህ ነው። ለማንን አደረገው ለማን ተገልጠዋል እያልክ ነው አላህ ሙሴን አናግሮታል የሚል ቃል በቃል እኔ ልሰጠህ ነው ሲሰጠኝ ግን እንደኛ የተጻፈው ከሆነ እንደኛ የተጻፈው ከሰማህ ወይም የእግዚአብሔር ቃል ወደ ሙሴ እንዲህ ሲል መጣ ይላል የአንተን መጽሐፍ አንድ ሚዛን ያደረገው ሙሴን ለማናገሩ ማስረጃ አሳየኝ ነው አሳይሃለሁ እኔ የሚፈልገው ግን የሚገርምህ የተጻፈው ነው እንደዛ አደለም ቃል በቃል አሁን አምላካችን አላህ ሙሴን አናገረው የሚል ላሳየህ ነው። ምን እንዳናገረውም የተነጋገሩትንም ላሳየህ ነው። ታያለህ። ላሳየህ ለምን የሚታደርጉት አላቸው ሚቱ አታድርጉት። አምላካችን አላህ ነቢያትን እንዳናገረ ሙሴን እንዳናገረው

ያውን ከዚህም በፊት በአንተ ላይ በእርግጥ የተረክናቸውን መልእክተኞችን በአንተ ላይም ያልተረክናቸውን መልእክተኞች እንደላክን ላክነህ፣ ይላል። ከቀደምት ነቢያትን እንደላኩኝ አንተንም ላክሁ እያላቸው ነው። ከዚያም አላህም ሙሳን ማናገርን አናገረው ይላል። ያው አምላካችን አላህ ስብሐነ ወተዓላ ሙሳን አናግሮታል የሚል ቃል በቃል እዚህ ታገኛለህ። የተነጋገሩትን ማየት ከፈለግ አውጥቻ ሆን አሳያለሁ።

ከእርሱ ጋር መጥቶ እንዲገናኝ ዘንድ በሲና ተራራ ያንን ሊገልጽለት ነው። ሙሳንም ሰላሳ ሌሊት ሊጾምና ልናናግረው ቀጠር ነው አለ። በአስርቱም ሌሊት ሞላንለት ማለት አርባ ሞሉ ማለት ነው። የጌታም ቀጠሮ አርባ ሌሊት ሲሆን ተፈጸመ። ሙሳም ለወንድም ሃሩን በህዝቦቼ ላይ ተተካኝ፣ አሳምርም የአጥቢዎችንም መንገድ አትከተል አለው። አደራ ሰጥቶት ህዝቦቹን ከአምላኩ ጋር ሊነጋገር ሄደ። አሁን ሊነጋገር በሄደ ጊዜ የሆነውን ሊነግረን ነው። አላ ሙሳም ለቀጠሯችን በመጣና ጌታውንም ባነጋገረው ጊዜ ይላል፣ ያው ጌታዬ ሆይ፣ ነፍስህን አሳየኝ ወደ አንተ እመለከታለሁኝና አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት። ሲና ተራራ ፊት ለፊት ያለው ማለት ነው። በስፍራውም ቢረጋ በእርግጥ ታየኛለህ አለው። ጌታው ለተራራው በተገለጸ ጊዜ እንኩትኩት አደረገው። ያ ማለት ተራራው የአምላክን መገለጥ አልቻለምና ፈራረሰ። ሙሳም በዚህ ጊዜ ምን ሆነ? ሙሳም ጮሆ ወደቀ፣ በቃ ራሱን ሳተ። በአንሰራራም ጊዜ ጥራት ይገባል፣ እንደገና በተነሳ ጊዜ ማለት ነው። አምላኬ፣ ጥራት ይገባ፣ ወደ አንተ ተመለስኩኝ፣ እኔም በወቅቱ የምእመናን የመጀመሪያ ነኝ አለ። ከዚያ አምላካችን አላህ ሙሴን አናገረው። ምን አለው? አላህም አለው ሙሳ ሆይ እኔ በመልእክቶቼና በማናገሬ በሰዎች ላይ መረጥኩህ አለው የሰጠሁህንም ያዝ ከአመስጋኞችም ሁን አለ። ከዛም በሰሌዳው ላይ ጻፍኩለት እያለ ይገልጽለታል። የሰጠውንም ሰሌዳ ሁሉ ይገልጻል። ለእርሱም በሰሌዳዎቹ ላይ ከነገሩ ሁሉ ግሳጼንና ለነገ ለነገሩም ሁሉ ማብራራትን ጻፍንለት፣ አለም በብርታት ያዛት። ህዝቦችህንም በመልካሙ እንዲያዙ እዘዛቸው። የአመፀኞቹን ነገር የአመፀኞቹን ሀገር በእርግጥ እታሳያቸዋለሁ እያለ ይናገራል እና ይህን አምላካችን አላህ ስብሐነ ነቢያትን እየተገለጠ ያናግራቸው ነበር። ሙሴን እንዳናገረው ማለት ነው። እሺ ወንድሜ አመሰግናለሁ።